ሚኒስትር ዴታ ማርታ ልዊጂ ወደ ማጠቃለያ ምዕራፉ የደረሰውን የመሰረታዊ ባህረኞች ማሰልጠኛ የግንባታ ሂደት ጎበኙ። በመሐንዲስ ዋና መምሪያ ኃላፊ በሌተናል ጄኔራል ደስታ ቢኬ የተመራ ቡድንም በአዲስ አበባ ዙሪያ እየተገነቡ የሚገኙ የተለያዩ ፕሮጀክቶችን ተዘዋውሮ ጎብኝቷል። ዘገባው የጌታ ሰው ጌትነት ነው። ተጨማሪ አለን። ሚኒስተር ዴታዋ ማርታ ሉጂ የፕሮጀክቱን አሁናዊ ሁኔታ በተመለከተ በመከላከያ መሀንዲስ ዋና መምሪያ ኃላፊ በሌተናል ጄኔራል ደስታ ብቸ እና በፕሮጀክቱ ኃላፊ በኮሎኔል ኢንጂነር መሐመድ ሀሰን ገለጻ ተደርጎላቸዋል። መሰረታዊ የባህርተኞች ማሰልጠኛ በተቀመጠለት ዲዛይን እና በላቀ የጥራት ደረጃ እየተገነባ መሆኑን ሚኒስተር ዴታዋ ማርታ ሉጂ ገልጸው የመከላከያ መሀንዲስ ዋና መምሪያ አመራሮች እና የፕሮጀክቱ ሰራተኞች ለግንባታው መፋጠን የሚያደርጉት ጥረት የሚበረታታ መሆኑን ተናግረዋል። ይህ በእንዲህ እንዳለ በሌተናል ጄኔራል ደስታ ብቻ የተመራው የመሀንዲስ ዋና መምሪያ ቡድንም በአዲስ አበባ ከተማ እየተገነቡ የሚገኙ የተለያዩ ፕሮጀክቶችን ጎብኝተዋል። ቡድኑ በመከላከያ ሰራዊት ፋውንዴሽን እየተገነባ የሚገኘውን የለቡሳይት አፓርትመንት በኢዳብ ማኒፋክቸሪንግና ኮንስትራክሽን የምርት ውጤትና ግብዓት እየተገነባ የሚገኝ ባለስምንት ወለል የህንጻ ግንባታ ተዘውሮ ጎብኝቷል። ለሰራዊቱ አገልግሎት እየተገነባ የሚገኘው የለቡሳይት አፓርታማ ፕሮጀክት ጥራቱን ጠብቆ እየተሰራ መሆኑን የመከላከያ ሰራዊት ፋውንዴሽን ስራ አስፈጻሚ ብርጋዴር ጄኔራል ደረጀ መገርሳ ገልጸዋል። በሌላ ዜና በመሐንዲስ ዋና መምሪያ የሎጂስቲክስ መምሪያ በተሽከርካሪ ንብረቶች ላይ የዝግጁነት ፍተሻ አከናውኗል። ፍተሻው ከሜንተናንስ መምሪያ እና ከሎጂስቲክስ መምሪያ በተወጣጡ አመራሮችና ሙያተኞች የተካሄደ ነው። ዋና መምሪያው የተሰጠውን ዘርፈ ብዙ ስራ በጥሩ ሁኔታ እያከናወነ መሆኑንም የሎጂስቲክስ መምሪያ ኃላፊው ኮሎኔል ፊሮምሳ ጋሮማ ገልጸዋል። የመከላከያ ሰራዊቱን የግዳጅ አፈጻጸም ውጤታማነት የሚያጎለብቱ ዘርፈ ብዙ ተግባራት መከናወናቸውን ሌትናል ጄኔራል መሐመድ ተሰማ ገለጹ። የብር ሸለቆ ማሰልጠኛ ትምህርት ቤት መሰረታዊ ወታደሮችን አስመርቋል። ዘገባው የአወል መሐመድ ነው፣ በላቸው ክንዴ ያቀርበዋል የብር ሸለቆ መሠረታዊ ውትድርና ማሰልጠኛ መሠረታዊ ወታደሮችን ነው ያስመረቀው። በምረቃ ስነ ስርዓቱ ላይም የሰራዊታችንን የግዳጅ አፈጻጸም ስኬታማነት ለማጎልበት ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙም የምስራቅ እዝ አዛዥ ሌትናል ጀነራል መሐመድ ተሰማ ገልጸዋል። በተቋማችን እየተከናወኑ ያሉ መጠነ ሰፊ የሪፎርም ስራዎች ጋር ተያይዞ የተፈጠሩ ተደማሪ አቅሞች ተቋማችንን የማድረግ አቅም ከፍ ያደረጉና ተደራራቢ ግዳጆችን በተመሳሳይ ወቅት እንድንወጣ አስችለው የውትድርና ሙያን በጥብቅ ዲሲፕሊን ለመፈጸም እውቀትን ብቃትንና ችሎታን በስልጠና ማዳበርና በስነልቦና መዘጋጀት የግድ መሆኑን ሌትናል ጀነራል መሐመድ ተሰማቅ አስረድተዋል። የመሠረታዊ ውትድርና ማሰልጠኛው አዛዥ ኮሎኔል መኮንን መንግሥት በበኩላቸውም ማሰልጠኛው የተቋሙን የሰው ኃይል ፍላጎት ለማሟላት ብቃትና ጥራት ያላቸው ወታደሮችን ለማፍራት የሚያከናውናቸውን ተግባራት አጠናክሮ መቀጠሉን ተናግረዋል። ማዕከላዊ እዝ በሚንቀሳቀስባቸው የግዳጅ ቀጠናዎች ባስመዘገባቸው በርካታ ስኬቶች የህብረተሰቡ የላቀ አስተዋጽኦ ማበርከቱን አስታወቀ። እዙ ሸኔን ለመደምሰስ ባደረጋቸው ዘመቻዎች ህብረተሰቡ ከሰራዊቱ ጎን ተሰልፎ ያበረከተው ድጋፍ የሚደነቅ መሆኑንም የእዙ አዛዥ ሌትናል ጀኔራል ዘውዱ በላይ ገልጸዋል። ጀኔራል መኮኑ ይህን የገለጹት የማዕከላዊ እዝ ክፍለ ጦሮች በደቡብ ምዕራብ ሸዋ ዞን ተሰማርተው በሸኔ ላይ ያስመዘገቡትን ድል በቦታው ተገኝተው በተመለከቱበት ጊዜ ነው። ክፍለ ጦሮች የህብረተሰቡን ሰቆቃ በአጭር ጊዜ ለማስቆም ጥምር ዘመቻ በማድረግ ከ160 በላይ የሸኔ ታጣቂዎችን በመማረክ አሻፈረኝ ያሉትን በመደምሰስ አመርቂ ድል ማስመዝገባቸውን በእዙ ስር የሚገኙ የሰራዊቱ አዛዦች ተናግረዋል። በሸኔ የተማረኩ የቡድንና የነፍስ ወከፍ ትጥቆችንም የዞንና የወረዳ ጸጥታ አካላት መታጠቃቸውን አዛዡ አስረድተዋል። የደቡብ ምዕራብ ሸዋ ዞን ነዋሪዎች በበኩላቸው ሰራዊቱ ወደ ቀጠናው ከገባ ጊዜ አንስቶ ከተሞች ከሽብር ቡድኑ ነጻ ሆነው የልማት እንቅስቃሴ ተስፋ ሰጪ ሆኗል ብለዋል። ዘገባው የመሐመድ አህመድ ነው። የኮማንዶና አየር ወለድ እዝ አዛዥ ሌትናል ጄኔራል ሹማ አብደታ በስልጠና ላይ ከሚገኙ የክፍሉና የሪፐብሊኩ ጥበቃ ኃይል መካከለኛ አመራሮች ጋር ተወያዩ። እዙ ሀገራዊ ግዳጁን በላቀ ደረጃ ለመፈጸም ለሰፋፊ የአቅም ግንባታ ስራዎች ትኩረት ሰጥቶ እየተንቀሳቀሰ እንደሚገኝና ይህንን ተግባሩን ማጠናክሮ መቀጠሉን ሌትናል ጀነራል ሹማ አብደታ ገልጸዋል። ሌትናል ጀነራል ሹማ አብደታ አያይዘውም የጽንፈኛውንና የሸኔን የጥፋት መረቦች በመበጣጠስ እየተመዘገበ የሚገኘውን ድል ለማስቀጠል በሚደረጉ እንቅስቃሴዎች ሰልጣኞችም የበኩላቸውን ለማበርከት ከወዲሁ ዝግጁ ሊሆኑ እንደሚገባቸው አሳስበዋል። ጠንካራ ወታደራዊ ዝግጁነትና የማይናወጥ የአገር ፍቅር ስሜት በየአውደ ውጊያው ለሚመዘገቡ ድሎች ጠንካራ መሰረት ስለመሆናቸውም የኮማንዶና አየር ወለድ ዕዝ አዛዥ አስታውሰዋል። ዘገባው የአብዱራህማን ሐሰን ነው። ሰሜን ምዕራብ እዙ በተሰማራበት ግዳጅ ቀጠና የድንበር አካባቢ ሰላምን በማስጠበቅ የጽንፈኞችንና የተላላኪዎቻቸውን የጥገኝነት ተስፋ እያመከነ እንደሚገኝ ተገለጸ። እዙ ማንኛውንም ግዳጅ በላቀ ብቃት መወጣት በሚያስችለው የዝግጁነት ደረጃ ላይ እንደሚገኝም አዛዡ ሌተናር ጀኔራል ብርሃኑ በቀለ አስታውቀዋል። የሰራዊቱ ሁለንትና የዝግጁነት የኢትዮጵያ ሉዓላዊነት ለመዳፈር ለሚያስቡ ጸረ ሰላም ኃይሎች ምላሽ መስጠት የሚያስችለው መሆኑን ነው ሌተናል ጄኔራል ብርሃኑ በቀለ የተናገሩት። ሰሜን ምዕራብ እዝ ግዳጅና ተልኮ እየተወጣ በሚገኝባቸው ቀጠናዎችና በተለያዩ የጦር ክፍሎች ያሉ የዝግጁነት ሥራዎችን የተመለከቱት አዛዡ ሌተናል ጄኔራል ብርሃኑ በቀለ በስልጠና ላይ የሚገኙ የሰራዊት አባላትንም አበረታተዋል። የእዙ የሠራዊት አባላትም እየተዋጋን እንሰለጥናለን እየሰለጠንን እንዋጋለን በሚል መርህ የዝግጁነት ደረጃቸውን ከፍ በማድረግ ለኢትዮጵያ ክብር ዘመቆማቸውን ገልጸዋል። ዘገባው የአንዱ ዓለም ከፍ ያለው ነው። የሰሜን ምዕራብ እዝ አዛዥ ሌተናል ጀኔራል ብርሃኑ በቀለ ለእዙ አመራሮች የብቃትና ክህሎት ማሳደጊያ ስልጠና ሰጡ። ኢትዮጵያ ተልእኮውን በላቀ ብቃትና በተሳካ ሁኔታ የሚፈጽም ሰራዊት እንዳላት የጠቆሙት ሌትናል ጄኔራል ብርሃኑ በቀለ የሰራዊቱን አእምራዊና አካላዊ ብቃት ለማሳደግ ተቋሙ የያዘው ፕሮፌሽናል ሰራዊት የመገንባት ሂደት የጎላ ሚና እያበረከተ መሆኑን ገልጸዋል። የማዕከላዊ ዕዝ ጤና መምሪያ በዕዙ ስር ከሚገኙ ኮሮች እና ክፍለ ጦሮች ተውጣጥተው በሕክምና ሙያ የሰለጠነው የሰራዊት አባላትን አስመረቀ። የዕዙን ሰራዊት የግዳጅ አፈጻጸም ውጤታማነት ለማሳደግ የሕክምና ሙያተኞችን ማብቃቱ የራሱ ጠቀሜታ እንዳለው የተናገሩት ምክትል አዛዡ ሜጀር ጀኔራል አብድሮ ከድር በስልጠናና ክህሎት የዳበረ ሰራዊት ለመገንባት በትኩረት እየተሰራ መሆኑንም ገልጸዋል። የሕክምና ሙያ በክህሎት መዳበርንና በስነ ምግባር መታነጽን የሚጠይቅ በመሆኑ ተመራቂዎች የሰራዊቱን የጤና ዝግጁነት በማጎልበት ለህዝብ የግዳጅ አፈጻጸም ስኬት መትጋት እንደሚጠበቅባቸው ሜጀር ጄኔራል አብዱሮ ከድር አሳስበዋል። የስድስተኛ እዝ ያሰለጠናቸውን ጓዳ አመራሮች አስመረቀ። የጓዳ አመራሮቹ ያገኙትን ተጨማሪ አቅም ተጠቅመው አባላቶቻቸውን ለላቀ ሀገራዊ ግዳጅ ማዘጋጀትና ተኪ አመራሮችን ለማፍራት በላቀ ተነሳሽነት ሊሰሩ እንደሚገባ የእዙ አዛዥ ሜጀር ጀኔራል ብርሃኑ ጥላውን አሳስበዋል። ተመራቂዎቹ የእዙን ግዳጅ ማዕከል በማድረግ በአስተሳሰብ፣ በክህሎት፣ በቴክኒክና ችሎታ የተሻለ አመራር እውቀት የጨበጡ መሆናቸውን የእዙ ማሰልጠኛ ምክትል አዛዥ ኮሎኔል ታምራት ሌንጂሶ ተናግረዋል። ዘገባውን ያደረሰን ሙሉጌታ ጸጋይ ነው። የሜዳሊያና ባጅ ማምረቻ ድርጅት ያስገባቸውን ዘመናዊና አዳዲስ ማሽነሪዎች በብቃት መጠቀም የሚችሉ ቴክኖሎጂስቶችንና ኢንጂነሮችን አሰልጥኖ አስመረቀ። ዘገባው የራሄል ገዛሂ ነው። ተጨማሪ ያለን የሜዳሊያና ባጅ ማምረቻ ፋብሪካ ሜዳሊያዎችን፣ ባጆችን፣ አርማዎችንና የተለያዩ የስጦታ እቃዎችን በማምረት ይታወቃል። ከተመሰረተ ረጅም አመታትን ያስቆጠረው የፋብሪካ ዘመናዊ አሰራሮችን ለመከተልና ና ስራዎቹም ጥራትና ፍጥነት እንዲኖራቸው የሚያደርጉ የተለያዩ ዘመናዊ ማሽነሪዎችን ወደ ስራ አስገብቷል። ዘመናዊ ማሽነሪዎቹን በብቃት በመጠቀም የፋብሪካውን አቅም ይበልጥ ማሳደግ የሚችሉ ቴክኖሎጂስቶቹንና ኢንጂነሮቹንም አሰልጥኖ አስመርቋል። ከ60 ሚሊዮን ብር በላይ ወጪ የወጣባቸው ዚህ አዳዲስ ማሽነሪዎች ፋብሪካውን ይበልጥ ለማዘመን ና አገልግሎቱን ለማሳደግ በተቋም ደረጃ የተሰጠው ትኩረት ማሳያ መሆናቸውን የመከላከያ ፋውንዴሽን ስራ አስፈጻሚ ብርጋዴር ጀኔራል ደረጀ መገርሳ ተናግረዋል። ፋብሪካው የነበሩት ማሽነሪዎች ዘመኑን የማይመጥኑ በመሆናቸው እነዚህን ማሽነሪዎች በመቀየር የማምረት አቅሙን ለማሳደግ ና ተወዳዳሪነቱን ይበልጥ ለማጎልበት በትኩረት እየተሰራ እንደሚገኝ የጠቆሙት ደግሞ የሜዳሊያ ና ባጅ ማምረቻ ድርጅት ስራ አስፈጻሚ ኮሎኔል ዋጋሪ ሂዱሳ ናቸው። በደቡብ እዝ ስር የሚገኝ አንድ ኮር በግዳጅ አፈጻጸማቸው ከፍተኛ ውጤት ላስመዘገቡ ክፍሎች እውቅናና ሽልማት አበረከተ። የኮሮ ሰራዊት አባላት በተሰማሩበት የግዳጅ ቀጠና የጸረ ሰላም ኃይሎችን የጥፋት ተልእኮ በማምከንና ሰላምን በማረጋገጥ የበኩላቸውን ድርሻ ማበርከታቸውን የደቡብ እዝ የሰራዊት ስነልቦና ግንባታ ዳይሬክተር ኮሎኔል ወንደሰን አስፋው ገልጸዋል። ኮሎኔል ወንደሰን አያይዘውም ክፍለ ጦሩ ባደረጋቸው ተከታታይና ጠንካራ ስምሪቶች በርካታ የጠላት አመራሮችና አባላቶቻቸውን በመደብሰስ ድል መጎናጸፉን መናገራቸውን ፈይሳ መልካሙ ዘግቧል። ለስድስተኛ እዝ ጤና ሙያተኞች በወባ በሽታ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። ስልጠናው በመከላከያ ጤና ዋና መምሪያና በጤና ጥበቃ ትብብር እየተዘጋጀ መሆኑ ተገልጿል። ወባንና ሌሎች በሽታዎችን ቀድሞ በመከላከል የሰራዊቱን የጤና ዝግጁነት ለማጎልበት በሚደረገው እንቅስቃሴ ስልጠናው የራሱ ጠቀሜታ እንደሚኖሩ የስድስተኛ እዝ ሎጂስቲክስ ኃላፊ ኮሎኔል አለማየሁ ነጋሽ ተናግረዋል። የስድስተኛ እዝ ጤና መምሪያ ኃላፊ ኮሎኔል ፋንታውን ተሾመ በበኩላቸው በእዙ የግዳጅ ቀጠና ካለው ነባራዊ ሁኔታና በሽታው ከሚፈጥረው ተጽዕኖ በመነሳት በጤና ሚኒስቴርና በተቋማችን ደረጃ ትኩረት ተሰጥቶ እየተሰራ መሆኑንም ጠቁመዋል። ዘገባው ከእዙ ጤና መምሪያ ነው የደረሰን። የሁርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ የሚሰጣቸውን ማናቸውንም ተልእኮ ግዳጅ በብቃት የሚፈጽሙ ጀማሪ መኮንኖችን የማፍራት ጥረቱን አጠናክሮ መቀጠሉን ገለጸ። ማሰልጠኛው የሚያፈራቸው ጀማሪ መኮንኖች የሚመሩትን ሰራዊት በተገቢው ማሰልጠንና ለግዳጅ ማዘጋጀት የሚያስችል ብቃት ተላብሰው እንዲወጡ እንደሚደረግ አዛዡ ኮሎኔል ከድርጫጮ ገልጸዋል። ማሪ መኮንኖቹ በየትኛውም ጊዜና ሁኔታ ውስብስብ ግዳጆችን በድል የሚወጡበትን ወታደራዊ ችሎታ ስለ መላበሳቸውም በተለያዩ መመዘኛዎች እንደሚፈተሽም ኮሎኔል ከድር ጫጮ ተናግረዋል። የእጩ መኮንኖቹን የስልጠና ካሪኩለም በየጊዜው በማሻሻል ጊዜውን የሚመጥን ስልጠና እየተሰጠ ስለመሆኑም ኮሎኔል ከድር ጫጮ ጠቁመዋል። በላቸው ክንዴ እንደዘገበው በሰሜን ምስራቅ እዝ ስር የሚገኝ አንድ ኮር ለአባላቱ በህግ ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠ። ስልጠናው በእዙ ህግ አገልግሎት ክፍል የተሰጠ ሲሆን በሰራዊቱ መብትና ግዴታዎች እንዲሁም በሚጠበቁ ኃላፊነቶችና ተጠያቂነቶች ዙሪያ አትኩሯል። ሰራዊቱ በተሰማራበት የግዳጅ ቀጠና ተልዕኮውን በድል ከመወጣት በተጨማሪ መልካም አርአያነቱን ሊያረጋግጥ ያስፈልጋል ያሉት የእዙ ህግ አገልግሎት ክፍል ወንጀል መከላከል ኃላፊ ሌትናል ኮሎኔል ኢስሮም ስንታየሁ ናቸው። ዘገባው የፈንታሁን ንጉሥ ነው። ተመልካቾቻችን፣ ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም